ኖር ነው የማስበው። ሰዎች ክፉና ጨካኝ የሚሆኑት ሞት እንዳለ ስለሚረሱ ነው እንጂ ሁሉም ሞት እንዳለ ቢያስታወስ ኖሮ የዋህና ምስኪን ፍጡር ነበር። ለዛ ነው እንደሚሞት ሰው መኖር እፈልጋለሁ ያልኩሽ። አንተ እነዚህ መጽሐፍት፣ ከእድሜ በላይ እንድታሰብ አድርገዋል። ማታቃትን፣ ሴት አግባብ ልታገባልህ እሱ ካመነባት ምን ችግር አለ? አንተ በጣም የወለድሽ ነው እንጂ ስህተት አንቺ ስህተት አይደለሽም። ወድሻለሁ፣ ከውሃ እኩል እወድሻለሁ። የእኔ ጥያቄ እንዴት ልትሳሳት ቻልክ? እንደ አቦይ፣ ይህ እኮ የእግር ጉዞ ወይም ደግሞ ብር ቆጠር አይደለም። ልጅን የሚያክል አውቅያለሁ እኮ። ካወቅሽ ተናገር፣ እሺ ሰላም። እያዋሸሽ ነው አትኝ አቤጌል ሰላምን እንዲህ በቀላሉ ልትፋታት አልፈለገችም። ማን እንዳስረግዛት በተደጋጋሚ የጠየቀቻት ሲሆን ሰላም ግን ትክክለኛው መልስ ወይም አቤጌል የምትፈልገውን ምላሽ አላገኘችም። በዚህ ምክንያት ማን እንዳስረግዛት ለማወቅ ያመቻት ዘንድ ስልኳንም ጠልፋባታለች። ሰላምን ስልክ አይቼዋለሁ፣ ማን እንዳስረግዛትም አውቃለሁ። ልንገር ሽማዬ አድምጭኝ ትላታለች። ወይዘሮ ማርታ ግን የአቤጌል ነገረኝነትን በጣም እየፈሩት እየሸሹት ቢሆንም ልጃቸው ግን ልትፋታቸው አልፈለገችም። እንዲህ ነገር እንደምትለቃቅሚው ሁሉ ትምህርትሽ ላይ ጎብዘሽ ቢሆን የት በደረሽ በማለትም ልጃቸውን ለመቆጣት ሞከሩ። አቤጌል ግን አሁን ያመጣውልሽ መረጃ ከምንም በላይ ይጠቅምሻል፣ የልቆን አድምጪ ልንገርሽ በማለትም ሰላም እያስረግዛትን ሰው ለመናገር ጫፍ ደርሳለች። በትክክልም ማን እንዳስረግዘቻት ትወቅ አትወቅ የሚታወቅ ነገር ባይኖርም እንኳን በመጥለፍ አንድ ባንድ መረጃዎችንም የወሰደች ትመስላለች። ዳጣ ዛሬ እናቷ በህይወት እንዳለች ከአባቷ ሰምታለች። በጣምም ደስ ብሏታል። እስከምታውቃት ድረስ በጣም የቸኮለች ቢሆንም ታቸው ሰላም ሲሉ ግን ምስጥራዊ አድርገው መቆየት እንዳለባቸው ለዳጣ ነግሯታል። ዳጣ እናቷን ለማወቅ በጣም ነው የቸኮለችው። ጥሩ ማርታ በጣም ጥሩ ሴትና ለትዳራቸው ያላቸው ክብር ከፍተኛ ከመሆኑ የተነሳ እንዲህ አይነት ስህተት እንደሰራው ዛሬ ላይ ብታውቅ ጉድ ሆናለወኝ ስለዚህ ይህ ነገር ምስጢራዊ ሆኖ መቆየት ይኖርብኛል በማለትም ዋና እናቷን ለማስተዋወቅ የዘገዩበትን ምክንያት በግልጽ አስረድተዋታል። ዳጣ በህይወት በመኖሯ ብቻ በጣም ደስ ብሏታል። በእርግጥ መልኳ እኔን ይመስላል ወይ ስ አንተን የምመስለው እያለችም ኛ ጉጉት ቢያድርባትም እናቷ ሰላም እንደሆነች ግን ለማስተዋወቅ ፈቃደኛ የሆኑም አይመስሉም። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። ዳጣ ክፍል ሀያ ሁለትን እንመለከታለን። ጣ ሰላምን ማን እንዳስረግዛት እንድትነግራት ጠይቃታለች። ሰላም ግን በሀሳብ ጭልጥ ብላለች። ከአቶ ደረጀ ጋራ ምን ያህል አሳስታ ልጅ ለመውለድ ስለፈለገች ብቻ ሀብቱ ሰክሮ እንደነበርና ከማርታ ጋር ያደረ በመምሰልን ይህንን ስህተት እንደ ሰራውም ለማስታወስ እየሞከረች ነው። ይህንን ስህተት ስትሰራ ወይዘሮ ማርታ ጥሩ ሴት፣ ትዳራቸውን አክባሪ፣ በዛ ላይ ደግሞ ለሰላምም ያላት ከበሬታ የተለየ በመሆኑ ወይዘሮ ማርታ አንችን ልሸውድሽ እችላለሁ፣ ከህሊናዳ ግን መቼም ቢሆን ንጹህ ልሆን አልችልም። ይህንን ያደረግኩት ደግሞ ለልጅ ስል እንጂ አንቺን ለመበደል ወይም ደግሞ በአንቺ ላይ ብልግና ለመስራት አልነበረም፣ በማለትም ይህ ስህተት እንደተፈጠረም ለማስታወስ እየሞከረች ነው። ሰላም እንዲህ በሀሳብ ሰመመን ጭልጥ ስትል ዳጣ ግን መልስ እየተጠባበቀች ነበረ። እነው ሰላም ስለ ልጅ አባትሽ ጥያቄ ሳነሳ አንቺ ግን ብዙ ጊዜ በሀሳብ ትሄጃለሽ፣ አለቻት። ይህ የማይነገር ሚስጥራዊ መረጃ ነው፣ በፍጹም ልነግርሽ አልችልም አለቻ የሚለው የዳጣ ጥያቄ የቀጠለ ቢሆንም ሰላም ግን ምንም ቢሆን ለመናገር ፈቃደኛ አይደለችም። ማርታና አቶ ደረጀም ስለ አቤጌል ጸባይ መወያየት ጀምረዋል። ምናልባትም እኮ ብታገባ ከነበረችበት ጸባይዋ ልትቀየርና መልካም ሴት ልትሆን ትችላለች ይላሉ ወይዘሮ ማርታ ምክንያቱም ናታንንም ወደውታል አማቻቸው እንዲሆንም ካላቸው ጽኑ ፍላጎት የተነሳ ሁለታቸውን ለማግባባት ጥረት እያደረጉ ነው። አቶ ደረጀ ግን በፍጹም ፈቃደኛ አይደሉም። በተለይ አቤጌል በፍጹም እንደማትመቸውና ር የምትሆን ሴት አይደለችም የሚል እምነትም አላቸው። ወይዘሮ ማርታ ሀሳብ ግን ምናልባትም ጉርምስና ወይም ደግሞ ፍቅር ሊሆን ይችላል እንደዚህ እያነጫንጫት ያለው ናታንን በጣም ትወደዋለች በማለት ገለጸችላቸው። አቶ ደረጀ፣ እሺ በናታን በኩልስ ምን ሊሰማው ይችላል? እሷ ስለወደደችው ሳይሆን እርሱም ወዷት ፈቅዷት መሆን አለበት። እኛ ይበል ብለን ወደዚህ ህይወት ብናስገባቸው በፍጹም አይሆንም። አንድ ቀንም ልታድር አትችልም፣ በማለትም ለወይዘሮ ማርታ እየነገሯት ነበረ። ናታን ዳጣን እንደሚወዳት ሳይገባቸው አልቀረም። እኔ ሲመስለኝ ዳጣን ሳይወዳት አልቀረም ነገር ግን ይህንን ለመግለጽ ፈቃደኛ አይደለም በማለት ለባለቤታቸው ይገልጻሉ። አቤጌልም ሰላምን በተደጋጋሚ ከማን እንዳረግዘች የልጅ አባቷ ማን እንደሆነ ማወቅ እንፈልጋለን፣ ይህንን መጠየቅ ደግሞ መብታችን ነው በማለት ሰላምን እየጠየቀቻት ነበር። ሰላም ለዚህ ጥያቄሽ በፍጹም አልመልስልሽም፣ እኔም የመደበቅ መብት አለኝ ማለት መለሰችላት። ሰላም ወደ መኝታ ክፍል በማምራት የናታን ክፍል እያስተካከለች ነው። ሰላምን ስልክ እንዴት አድርጋ ወስዳ መረጃዎችን ማየት እንዳለባትም ታስባለች። ለሌላ ሰው ስልክ በመደወልም ስልክ እንዴት እንደሚጠለፍ ንገረኝ አለችው። ያ ሰውም ሲስተሙን አንድ ባንድ ነገራት። ማለትም ሰላም የምታወራቸውን ስልኮች ለማየትም ስለፈለገች ነበረ። አንም ወደ ሰላም በመላክ እባክሽን ስልክሽን ስጪኝ በማለት ጠይቂያት አለቻት እንደማትሰጣት ብትመልስላትም ሂጅና ሞክሪያት በማለትም ወደ መኝታ ክፍል እንድትሄድና ኩን አምጥታ እንድትሰጣትም ጠየቀቻት። በታዘዘችው መሰረት ወደ መኝታ ክፍል በማምራት አቤጌል የሰላምን ስልክ እንደፈለገችም ትነግራታለች። ደግሞ ምን ፈልጋ ነው የኔን ስልክ አምጪ የምትለው? በማለትም ለውሃ ጠየቀቻት። ውሃም እኔ የማውቀው ነገር የለም ብቻ ሄጅና አምጪ ነው የተባልኩት በማለትም ነገረቻት። ሰላምም ስልኬን አልሰጥሽም፣ ምን ፈልገሽ ነው ብለሽ ንገሪያት በማለትም ለውሃ ላከቻት። ውሃም በታዘዘችው መሰረት ለአቤጌል ነገረቻት። አቤጌል ይህኔ ተናደደች። እዚህ ሁኔታ ምላሽ ያጣችው አቤጌል የውሃ ጓደኛ የሆነችውን ምጥንን ሰላም ከማን እንዳረገዘች ታውቂያለሽ በማለትም ጠየቀቻት። ምጥንም የእኛ ሰፈር ሰላም ከሆነ ከዘበኛው እንዳረገዘች ሰምቻለሁ በማለት መለሰችላት። አቤጌልም በጣም ተናደደች። ይቺ ሰላም አልኩሽ እንጂ የእናንተ ሰፈር ሰላም ምን ትሰራልኛለች? ውሃ ጋራ ውለሽ ሞኝነትን አጋባችብሽ እያለች ተሳለቀችባት። ሮ ማርታም አቤጌልን ከናታን ጋር ለማቀራረብ እስኪጠይቀዋለሁ ባሉት መሰረትም ዛሬ ላይ ወደ ናታን ክፍል በማምራት ናታን ብናጋባህ ምን ይመስልሃል? ወደ ደረጀ ሚስት ቢያመጣልህ ትቀበላለህ? በማለትም ጠይቀውታል ሽም አባቢ ለእኔ ተጠቅመዋለች የሚላትን ሴት ሊያመጣልኝ ይችላል። እርሱ ካለ እቀበላለሁ በማለትም በትህትና ይመልሱላቸዋል። ወይዘሮ ማርታ በጣም ተገረሙ። አቤጌልና ከዳጣ ማንን ትወዳለህ የሚል ምርጫ ማቀረቡለት፣ ይሄኔ በሀሳብ ጭልጥ አለ። መቼም የእርስዎ ልጅ ባለጌና ትብል ምን ያህል ልሰማቸው ይችላል። አንድ ወላጅ የልጁን መጥፎነት ቢነገር መቼም ቢሆን ደስ አይለውም። ስለዚህ ለዚህ ጥያቄ መልሴ ዝምታ ይሆናል፣ በማለት ከራሱ ጋር በሀሳብ ጭልጣ አለ። ማርታ ለምን እንደዚህ አይነት ጥያቄ እንደጠየቁትም ናታን ለማወቅ ፈለገ። አይ ዝም ብዬ ነው አሉ። በትክክል የመጡበትን አላማ ለመናገርም ወይዘሮ ማርታ ፍርሃት ቢጤ ተሰምቷቸዋል። እንግዳውስ ሌላ ጊዜ እነግርሃለሁ በማለት ክፍሉን ለቀው ለመውጣትም ተገደዋል። ጣ ከአባቷ ጋር እየተጓዘች ነበረ። ሆኖም ስለ እናቷ አንዳንድ ጥያቄዎች አነሳች። እናትሽ በሕይወት አለች በማለትም ይነግራታል። ይህኔ በደስታ ጨፈረች፣ አባቷንም እንቅ አድርጋ ሳመችው። እናቴ በሕይወት ካለችማ በጣም እድለኛ ነኝ። ማንን እመስላለሁ አንተን ወይስ እናቴን በማለትም ጠየቀችው። ማንኛውም ግን ልታስተዋውቀኝ ትችላለህ? ለምንድን የደበከኝ አለችው። ሆኖም ወይዘሮ ማርታን ስለሸወዱ ምን ያህል ለተዳራቸው ጠንቃቃና ባለቤታቸውን የሚያከብሩ ሚስታቸው በመሆኗ አሁን ይህንን ነገር ሲሰሙ እጅግ አደገኛ ነገር እንደሆነና ፍርሃት ውስጥ እንዳሉም ለዳጣ ይነግሯታል። በጣም ይህንን ስሜት ሳትረዳው አልቀረችም። ምክንያቱም ከዚህ በፊት ቤትሽ ባንች ላይ ማግጦ ሌላ ልጅ እንዳለችው ቢነገርሽ ምን ይሰማሻል? በማለት በአንድ ወቅት ወይዘሮ ማርታን ጠይቃት እንደነበርና ሮ ማርታ በዚህ ጉዳይ መቼም ልትደራደርበት የማትፈልገው ስትኖር ግን ባለቤቷንም ሆነ ትዳሯን አክብራ እንደምትኖር እንደገለጸችላትም ታስታውሳለች። ቢሆንም ግን የእናት ነገር ነውና ለማወቅ ከፍተኛ የሆነ ጉጉት አድሮባታል። መቼ ታስተዋውቀኛለህ የሚለው ጥያቄዋም እንደቀጠለ ነው። አቶ ደረጀም ትንሽ ጊዜ እንድትታገሰውና የሆነ ቀን ሊያስተዋውቃት እንደሚችልም ገልጾላታል። ና ምጥንም ወደ ውጭ እየወጡ ባሉበት ሰዓት ዳጣ ተከታተላቸዋለች። ይህንም ከርቀት የሆነ መኪና ተመልክታለች። ይህ መኪና ይዝና መኪና ነው እያለችም በጣም ደንግጣለች። ጣ በምን ምክንያት እንደደነገጠች ና የዚህ መኪና መምጣትስ ከምን ጋር እንደተያያዘ ባናውቅም፣ እሷ በኩል ግን የተለየ ነገር እንዳየችም ተመልክተናል። በየልም የሰላምን ስልክ ጠልፋ ከወሰደች በኋላ አንዳንድ መረጃዎች እንዳየች ለእናቷ ሩጣ እየተናገረች ነው ማለትም ሰላም ማን እንዳስረግዛት ልንገርሽ በጣም የሚጠቅምሽ መረጃ ነው እያለችም ነገሩን ለማባባስ የተጣደፈችም ትመስላለች። ወይዘሮ ማርታ ግን ትዳራቸውን ለመጠበቅም ሆነ ክፉ ነገር ራሳቸውን ለማራቅ እየሞከሩ ነው። ታዲያ በዚህ ሰዓት እባክሽን ልጄ አትንገርኝ፣ ምንድን ነው ያመጣሽብኝ? ዛሬ ደግሞ ምልትይ ነው እያሉም ሲከልፏት ነበር። በተለይ የሰላም ሰልክ ያየሁት ነገር ሲሉ ትምህርትሽ ላይ እንደዚህ ትኩረት ብታደርግ የት በደረሽ። ከተማሪዎች በተለየ መልኩ ጥሩ ውጤት ታመጭ ነበረ። ለነገር እንዲመሯሯጥሽ ግን ምን ያህል አደገኛ ነገር ነው እያሉም የልጃቸው ነገር እጅግ በጣም አስፈርቷቸዋል። በስከ መጨረሻም ሰላም ያረገዘችው ከማን እንደሆነ ልንገርሽ እያለችም እየተጣደፈች ነው። ደግሞ ከማን ነዋልሽ ምን ሳየሽ እያለችም እናት ልጃቸው የምትናገረው ነገር እጅግ በጣም አስፈርቷቸዋል። ዳ በዚህ ሁኔታ ምን አይነት አደገኛ ነገር ልታመጣብኝ ነው? በሚል ስሜትን በፍርሃት ሳሉ የዛሬው ቪዲዮ በዚህ ተጠናቋል። በቀጣይ ክፍልስ አቶ ደረጀ እንደሆኑ አቤጌል ደርሳበት ይሆን? ለማንኛውም ይህንን ደርሳበት በትክክልም ለወይዘሮ ማርታ ከተናገረች እጅግ በጣም አደገኛ ነገር በተዳራቸው ሊፈጠር ይችላል። በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና ጠየቅኳችሁ። ለዛሬ ዳጣ ክፍል 22 ይህንን ይመስል ነበረ።